አቴሄድም አሉ ጋሽዬ እንዴ ሩታ ካናዳ ለሄድ ነው ከኢሱ ጋር ብላ ነበረ። ስለዚህ ለምንድ ነው ካናዳ ማትሄደው? ለምንድነው ነው የካናዳ ጉዞዋ የተሰረዘው? ሱ ይመልስልን። የምር ሱ እኔን አታምነኝም ካለ እንግዲህ ካናዳ ጉዞዋ ተሰርዟል። ወይም ደግሞ ጋሽዬ ሩታን ከካናዳ ጉዞ ሊያስቀሯት ወይም ሊያስቀራት ልበልን፣ ሊያስቀሯት የሚለው የክብር ስም ቢሆንም እኔ ብዙ ጊዜ እንትን አልልም እና ሊያስቀራት አስቧል ማለት ነው። ጋሽዬ እንግዲህ ይሳካል ማለት ፈልጋለሁ። ግን በጓደኛ በምንም ጠይቅ ቤትም አትሄድም፣ ትመጣለች። ስለዚህ የካናዳ ጉዞ እንሄዳለን ከሱ ጋር ትኬታችንም አንድ ቀን ነው የቆረጥነው። ከኢሱጋ ያለችው ይህንንም አብርሃምን ለማናደድ ነው እንዳትሉኝ። በነገራችን ላይ ዛሬ እንግዲህ ፍቅርን ቪዲዮ ሰርተው አይቻለሁ እና ፍቅር ግን ምን ብታስቢ ነው? እኔ ፍቅርን በጣም ወዳታለሁ፣ አደንቃታለሁ ብዙ ነገር ብዙ ቪዲዮ በሷም ዙሪያ ሰርቻለሁ። ግን እውነት እኔ ማርያምን እውነቱን ልንገራችሁ አይደለም ለአብርሃም ብዬ ገና ለጓደኛዬ ብዬ ቀርቶ ለእናቴ ልጅ ለመስኪ ብዬ ትዳሬን አላጣም። ስለዚህ ለሰው ትዳር ብለሽ የሰው ትዳር ለማቃናት ብለሽ ከፉፉ ጋር ተጣላሽ እና የንቺን ትዳር አፍርሰሽ የአብርሃምን ትዳር ለማቆም እንደዚ ያደረግኩ እንደዚህ ያደረግኩ እንደዚ ያደረግኩ አለሽ። እሺ የፈለገው ነገር አድርጊ፣ ለመልካም ነገር ነው። ይሄንን ነገር ለፉፉ እንደዚህ ላደርግ ነው ብለሽ አስቀድመሽ ከእሱ ጋር መነጋገር አልነበረብሽም? ፍቅር ኧረ ተው ተው፣ ከሆነም ይሁን ችግር የለውም እና በሱም ዙሪያ ማውራት እፈልጋለሁ ማለት ነው። ዶች ለምንድነው ማይከራከር? ትላንትና እንደዛ ስታተራምሰው በአንድ እግር እሺ፣ የእነሱ የኢሱም እንደዛ ነው ይባል፣ ለማስታረቅ ነው ይባል። የፍቅርም እንደዛ የአንተ የጽጌ የሜሪስ የሶስታችሁ ምን ለማድረግ ነው? እውነት አይደለም። የእናንተስ እሺ፣ የሌሎቹ ኦኬ፣ ለማስታረቅ የተበጠበጠው ነገር ለማስተካከል ብለው የራሳቸውን ትዳር አደጋ ላይ ጥረው ምናምን ተጓዙ እንበል እሺ። የሜሪስ፣ የጽጌስ፣ የዳኒስ ምን ለማድረግ ነበረ? የምር ይህንን መልሱልን። እንግዲህ ውዶችዬ ከመግቢያው እንዳያችሁትና መጨረሻውን ቪዲዮ አይቼዋለሁ። መግቢያውም አየሁትና ለምን ዝም ብዬ አልናገርም ላፕቶፕ ላይ ሳልጠቀም ብዬ መጣሁ። እሺ ጋሽዬ መጣ እንግዲህ ተቀበላችሁት፣ እቤት ድረስ ዳኒንም ኢሱንም ተደወለላቸው መጡ፣ አብርሃምም መጣ። ከዛ ያለው ነገር ተነጋገሩ። መጀመሪያ አስቀድሞ ጋሽዬ ለሁለቱም ይቅርታ አድርጎላቸዋል። ሩታ ቤት የለችም፣ አብርሃም መጣ እንግዲህ ጋሽዬ ተቆጣው ምናምን ምናምን ከዛ ይቅር ተባባላችሁ ምናምን ተለያያችሁ ሩታ ሌላ ጊዜ ሲደወልላት አንተ አብርሃምም ስደውል ዳኒም ስደውል ማንም ሲፈልጋት ትመጣለች ጋሽዬን የሚያክል አባት እቤቷ ድረስ ሲመጣ ሩታ የት ሄዳ ነው ለምንድን ነው የሌለችው ቤት ውስጥ መኖር የለባትም ወይ ይህ ነገር ማብቃት አልነበረበትም ወይ? ለነገሩ ከዚህ በኋላ እናንተ ከወጣችሁ በኋላ ጋሽዬ አብርሃም እና ሩታዬን ሊያስታርቁ ነው ማለት ነው። አሁንም ጥያቄ ማነሳው እኔ ምንድን ነው በእናንተ ምክንያት የፈረሱ ትዳሮች ጋሽዬ እየዞረ ሊያስታርቅ ነው ወይስ ደግሞ እናንተ እንደፈለጋችሁ ላይፋችሁ እየቀጫችሁ በእናንተ ምክንያት ትዳራቸውን ያፈረሱ ሰዎች እየተጸጸቱና ጸጉራቸውን እየነጩ ሳይታረቁ ሊቀሩ ነው። አያቸዋ ሚዲያ ላይ የሚለቀቁ ነገሮች ምን ያክል ተጽዕኖ እንደሚያሳድሩ እኔ እኔ ላይ ስለደረሰ ብቻ ሳይሆን አንዲት እህቴ በጆሮ የሰማሁት ገስት ላይ ገብታ የአራት ዓመት ትዳሬን አጣው ብላ ስታለቅስ የነበረች እህት በደንብ ስቅስቅ ብላ ከምሯ ስታለቅስ፣ እንዲሁም ደግሞ በውስጥ መስመር የሚላኩልኝ ሜሴጆች ስለማይ ነው ለምን ብዬ የተሟገጥኩ ያለሁት። ሌላው ደግሞ ፍቅር ፍቅር እንግዲህ ዛሬ ቪዲዮ ለቃ ነበረ አይቸዋለሁ ምንም እንኳን እኔ ጥሩ ሙድ ላይ ባልሆንም የሚለቀቁ ቪዲዮዎች አያለሁ። ምክንያቱም በቃ ለምን የሚል እንትን ስላለብኝ ማለት ነው። እና አየሁት እና ቪዲዮ እንግዲህ ከአብርሃም ጋር መጣች። እንዲህ ተመካክረን ነው ሩታን ለማናደድ ብለን ነው፣ ሩታና አብርሃምን ለማስታረቅ። እውነትሽን ነው ፍቅር? እኔ በጣም ወድሻለሁ፣ አደንቅሻለሁ። እውነትሽን ነው የአብርሃም ትዳር ለማዳን ብለሽ የአንቺን ትዳር መስዋዕት አድርገሽ ከፈልሽ? የትኛዋ ጓደኛ ናት ባክሽ? በዚህ ሰዓት እንደዚህ አይነት የራሷን ትዳር አደጋ ላይ ጥላ የራሷን ትዳር አደጋ ላይ ጥላ የጓደኛዋን ትዳር ለማዳን የምትጥር ? እውነትሽን ነው? ይህንንም እንድናምናችሁ ነው የምትፈልጉት? ኦኬ፣ አመንን እንበል። ለምን? እሺ፣ ፉፉ ምን አደረገ? ፉ ለፉፉ ለምን? እኔ አሁን ለባለቤቴ ላቤኔዘር የሆነ ነገር ላደርግ ስል አስተምረዋለሁ ምክንያቱም ባለቤቴ ነዋ። እንደዚህ እንደዚህ እኮ ስለተጣሉ እነሱ በዚህ መንገድ ቢሄድ ሊታረቁ ስለሚችሉ እንደዚህ ላደርግ ነው ብለሽ ለፉፉ ለምን አልነገርሽውም? ፍቅር እውነት፣ እኔ ዛሬ ከልቤ ነው። ካስቀየምኳቸው፣ ስሜታዊ ከሆንኩኝ ይቅርታ። ምናልባት ካለውበትም ነገር አንፃር ሊሆን ይችላል። እና ለምን አልነገርሽውም? በእርግጠኝነት እንደዛ ብለሽ ብትነግሪው ፉፉ ችግር የለውም ብሎ ይፈቅድልሽ ነበረ። ሳትነግሪ ሳልነግርክ በቃ ዛሬ ራሱ በጣም ምንቅርቅርቅርቅር አልሽበት፣ ፉፉ ላይ ማለት ነው። አጥፍቻለሁ እኔ፣ እንደዚህ እንደዚህ እንደዚህ ነበረ ያሰብኩት፣ እንደዚህ እንደዚህ ስላሰብኩኝ፣ ግን ደግሞ አንተ ተናደህ እንደዚህ ስትለኝ ብለሽ፣ ዛሬ ራሱ ሰከንድ ባለ ሄድ ምናምን ምናምን፣ ወይስ እናንተ ልትቀጥሉ ነው እና አብርሃም ሲታረቁ፣ ደግሞ እናንተ ለማስታረቅ አሁንም ሽር ጉድ ልን ነው። እናንተ ደግሞ የሌላ ሰው ቤት ትዳር ልታፈርሱ ነው። አልገባኝም። ምንድነው አካሄዳችሁ? እውነት ለመናገር ማለት ነው ጋሽዬ፣ ደግሞ እኔ አባቴ ነህ፣ በጣም አከብርሃለሁ፣ በጣም ወድሃለሁ። ግን እዚህ ደረጃ ድረስ እስከሚዳረሱ ድረስ ለምን ዝም ይህ ሁሉ ነገር ሰምተሃል። ይህ ሁሉ ነገር አይተሃል። ልጅህም ኤፍሬምም ይፋ እየመጣ ነበር። ልጅህም ሴቷ ማነበረች አብርሃም ብዙ ነገር ብቻ አላየሁ። ሚዲያ አልጠቀምም እንደማትል ተስፋ አድርጋለሁ። ምክንያቱም እያየ ስለሆነ ለምን አረፈክ እዚህ ደረጃ እስከሚዳረሱ ድረስ ለምን አረፈድክ? በእርግጥ አሁንም ቢረፍድም መርግጠኝነት ሩታ አንተን ረግጣ ካናዳ ትሄድም። ሲጀመር ደግሞ የካናዳ ጉዞ ገብቷቸዋል። ለእኔ ማለት ነው። እንግዲህ ተመልካች እናንተ ኮመንት ስር ጽፉልኝ እና ቢሆን ራሱ የምር ይሆናል ወይ? ስለዚህ ዞሮ ዞሮ አብርሃምና ሩታ ነገ ታርቀው ወይ በአብሪሽ ወይም በሩታ ቻናል ይለቀቃል። ለነገሩ እነዚህ ልጆች ነገር ደግሞ ምን ይዞ እንደሚመጡ አይታወቅም። መቼም ግን ጋሼ ከቡታጀራ ተነስቶ ሄዶ አዲስ አበባ አሳፍራችሁት እንደማይመለስ ተስፋ አደርጋለሁ። ግን ደግሞ ዛሬ ፍቅርም የሰራሽው ስራ ማለት ለአብርሃም ብዬ እንደዚ እንደዚህ እንደዚ አነቀኝ፣ አልወርድ አለኝ። ምክንያቱም እኔ እውነቱን ልንገራችሁ፣ ማርያምን ምዬ ነግራቸዋለሁ እኔ አደለም የጓደኛዬ ትዳር ለማዳን የራሴን ትዳር መስዋዕት ላደርግ ቀርቶ፣ የእኔ እህት የመስኪ ትዳር ለማዳን ስል የእኔም ትዳር መስዋዕት አላደ ምክንያቱም እነሱ በሚታረቁበት መንገድ ዞረው ሊታረቁ ስለሚችሉ፣ ምክንያቱም እዚህ ጋር የኔም ህይወት ስለሆነ የእናቴ ልጅ ራሱ በዚ ልክ መስዋዕት አልከፍልላትም። ስለዚህ ሆነ እንዲ ማይወርድ የሚያንቅ ነገር ነው የተናገርሽው ፍቅር ማለት ነው። እና አላጨበጭብልሽም። ዋው፣ ለጓደኛዋ ስትል የራሷ እንትዳር መስዋዕት የከፈለች ፍቅር ብዬ አላጨበጭብልሽም። ብዙ ቀን አጨብጭቤልሻለሁ። በጣም ጀግና፣ ጠንካራ፣ ታታሪ ሴት ነበርሽ እዚህ እያለሽ። አዲስ አበባ ከሽ በኋላ ግን ተለውጠሻል። ስለዚህ አሁንም ቢሆን ከፉፉ ጋር ታረቂና የድሮዋን ፍቅር እቺ ቡታጀራ ላይ የነበረችዋን ፍቅር መልሻት፣ እሷን ነው የምንፈልገው። አብርሃም እና ሩታ ዳግም እንደዚህ አይነት ስጣት እንዳሰሩ ኢሱ ደግሞ ያደረግከው መልካም ነገር ነው። ምንም የሚያስወቅስ ነገር አልሰራም። ምክንያቱም የሩታን ትዳር ለማዳን ብለህ በመሃል ገብተህ እንደዚህ አይነት ነገር ሰራ፣ ምንም አይደለም። ስለዚህ ቅርታም መጠየቅ የለብህም ማለት ነውና ዞሮ ዞሮ እንግዲህ አብርሃም እና ሩታ በምታረቃቸው ደስተኛ ነኝ ግን የኔን ቤት በጥብጣቸዋል። የኔን ትዳር አፍርሳቸዋል። የእህቴ የስደት እህቴ ትዳርም አፍርሳቸዋል ማለት ነው። እነዛን ትዳር መገንባት ትችላላችሁ ወይ? ይሄ የፈረሰ ትዳር ስታዩ ደስተኞች ናችሁ ወይ? እውነቴን ነው። እኔ የምር እየቀለድኩ ማርያምን እየቀልድኩ አይደለም። ከልቤ ነው ማወራው እና ይህንን ነገር አስቡበት አስቡበት ለማለት ትፈልጋለሁ። እና ሆኖም ይሁንላችሁ። ሲቀጥል ደግሞ እውነት ጥያቄ፣ ትልቅ ጥያቄ ማንሳት የምፈልገው እሺ፣ ፍቅርም ይሱም ለአብርሃም ትዳር መፍረስ መስዋዕት ከፍላችሁ፣ ሩታም አብርሃም ለማናደድ፣ ፍቅርም ደግሞ ሩታን ለማናደድ ብላችሁ እዚህ ነገር ውስጥ ገባችሁ፣ አደለ ሜሪስ፣ ፅጌስ ዳኒስ ምን ለማድረግ ብለው ይህንን እንትን ጀመሩት? ይህ ጥያቄ አያስነሳም? በፖሊስ እስከ ማባረር እስከ መደባደብ ምናምን ምናምን። ወይስ እናውራው? ሁሉንም ጨርሰን ካወራ ነው ከባድ ነው የሚሆነው። እና ብቻ ይመቻችሁ፣ በመታረቃችሁ ደስተኛ ነኝ። ግን በእናንተ ምክንያት የፈረሱ ቤቶች እንዴት አድርጋችሁ ነው የምትገነቡት? ወይስ እናንተ ማለት አይመለከተንም፣ እኛ እስከፈለግነው ድረስ ሄደናል፣ ስለዚህ ለሌላው ትዳር ግድ የለንም ብላችሁ ነው የምታዩት? ይህንን ብትመልሱልኝ ደስ ይለኛል። ያው ታያላችሁ፣ ቪዲዮ እርግጠኛ ነኝ ታዩታላችሁ፣ ግን መልስ እንደማትሰጡበትም እርግጠኛ ነኝ። ምክንያቱም ሳያችሁ ሳያችሁ ለተመልካች ለሚወዳችሁ፣ ለሚያደንቃችሁ ምናምን ሰው ያን አክል የሆነ ቦታ የምትሰጡ እየመሰለኝ አይደለም። አብሬሽም፣ ሩጣም ዳኒም እዚህ ክሩ ውስጥ ያላችሁ ማለት ነው። ይቅርታ አድርጉልኝ። እነ ለመናገር ምን ነው የባልሽን እንትን እኛ ላይ ነው እንደምትወጪው እንዳትልኝ። ምክንያቱም ባሌን እናንተ እያየ እያየ እያየ ነው እንደዚህ። ስለዚህ ስንት ሚዲያ ላይ ያልወጡ እህቶች ትዳር ፈርሷል፣ ስንት ሚዲያ ላይ ያልወጡ ወንድሞች ትዳር ፈርሷል። ይሄኔ ሁለት ሰው ነው እስካሁን ከኔ ጋር ያለው። ይሄም ምናልባት ሚዲያው ስላገኘን ሚዲያ ተጠቃሚ ስለሆንን ተናግረን ሊሆን ይችላል። እና ውስጥ በውስጥ ግን ትዳር አስጠላን የሚሉ ብዙ ማርያምን፣ ብዙ ትዳር እንደዚህ ነው። እንደ እንዲማ ከሆነ ለምን አርፌ ስራዬን እየሰራው አረብ ሀገር አልኖርም? ለምን ሀገር ቤት ገብቼ ትዳር ይዛለሁ? ነገ እንደ ሩታ ነገ እንደ አብርሽ ሊያጋጥመኝ ከሆነ ብለውም የሸሹ ብዙ ልጆች አሉ። እነሱስ የምትክሱበት መንገድ አለን? የምር በእናታችሁ እንደው የመዳም ቅመሞች ይህንን ጥያቄ እንደው ጠይቃችሁ መልሱ እንዲመልሱ ብታደርጉልኝ በጣም ደስ ይለኛል። ለማንኛውም ቪዲዮ አላስረዝምባችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በሚለቀቁ ቪዲዮዎች አሁንም ሀሳብ አስተያየቴን እሰጣለሁ ማለት ነው። ጨብረር ብዬ ስለምጠውም ይቅርታ እጠይቃለሁ ማለት ነው ውዶችዬ። ያሁን ራሴን ጥዬ ምናምን መታየት አልፈልግም፣ ግን ደግሞ አላ ሰው ናችሁ ምንም ቢሆን እስከ ትንሽ ጊዜ ሊፈጅ ይችላል እንጂ እንመጣለን። ፏፊሽ ብለን እንመጣለን እና